የዩክሬን እና ሩሲያን ወታደራዊና ምጣኔ ሀብታዊ ሁኔታ ካወኩና ሙሉ መረዳት ከያዝኩ የምጣኔ ሀብት ችግሩ ሩሲያ ላይ እያስከተለ ያለውን ከተመለከትኩ በኋላም እንደማስበው ኬቭ በአውሮፓ ሕብረት ድጋፍ ተፋልማና አሸንፋም ወደ መጀመሪያ መልኳ ለመመለስ የሚያስችል ቦታ ላይ ነች። ይህ በዶናልድ ትራምፕ የትሩዝ የማኅበራዊ ትስስር ገጽ ላይ የተለጠፈ ነው። ፕሬዚዳንቱ ቭላዲሚር ፑቲንን አላስካ ላይ ጋብዘው ከመከሩ በኋላም ስለ ሩሲያም ሀያልነት ስለ ክሪሚሊን የቀጠናው አለቅነት እያነሱም ከወቀሱ አንድ ወር ብቻ ነው ያለፈውም። ትራምፕ ወደ ኋይት ሐውስ በተመለሱ በወራት ውስጥ ቮሎድሚር ዘሌኒስኪን በኦቫል ኦፊስ በጋዜጠኞች ፊት አስቀምጠው የወረፉ ናቸውም። ያቀረብንልህን ከመፈረም ውጭ አማራጭ የለህም፣ ያለኛ ከሞስኮ ጋር ለመዋጋት የሚያስችል አቅም ከየት ታመጣ ነበር፣ በሳምንት ሊያልቅ የሚችል ጦርነት ነበር እያሉም ለአንዲት ሀገር መሪ ክብር በማይመጥን መልኩ አስተናግደዋቸው ነበርም። አሁን በፑቲን የመካድ ስሜታቸው ወደ ሌላ ጽንፍ ወስዷቸዋል። በጊዜ በትዕግስት ና በአውሮፓ ድጋፍ፣ በተለይም በኔቶ ድጋፍ ጦርነቱ ወደ ተጀመረበት ወደ ቀደመ ድንበሮች የሚመለስበት አማራጭ አለም ለምን አይሆንም? እውነተኛ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ ሊያጠናቅቀው የሚችለውን ጦርነት ሩሲያም ያለ አላማ ለሶስት ዓመታት ግማሽ እየተዋጋች ነው። የወረቀት ነብር እንዲመስሉ እያደረጋቸው ነው። ሩሲያም ትልቅ የምጣኔ ሀብት ችግር ውስጥ ነች። ዩክሬን በመጀመሪያው መልክ ሀገሯን መልሳ ልታገኝ ትችላለች። ማን ያውቃል? ምናልባት ከዚያ የበለጠ ልትሄድ ትችላለች። ይህ ዩክሬን እርምጃ የምትወስድበት ጊዜ ነው ሲሉም ለፕሬዝዳንት ፑቲን እና መንግስታቸው ከባድ መልእክት አስተላልፈዋል። የዚህ የትሩዝ የማህበራዊ ትስስር ገጽ ልጥፋቸው ማስሪያም ኔቶ የፈለገውን እንዲያደርግ መሳሪያ መደገፋችንን እንቀጥላለን፣ መልካም እድል ለሁሉም የሚል ነው። ቢቢሲም አልጄዚራም ሌሎችም መገናኛ ብዙኃን ርዕሰ አንቀጾቻቸው ትራምፕ በምስራቅ አውሮፓው ጦርነት አቋማቸውን ስለመቀየራቸው የሚጠቁሙ ናቸው። በርካታ ጉዳዮችን ባነሱበት በርካቶችንም በወቀሱ ባወደሱ በትም የተባበሩት መንግስታት ጉባኤ ንግግራቸውም ከጦርነቶች ሁሉ ከፑቲን ጋር ባላቸው መልካም ግንኙነት የሞስኮና ኬቭ ቀላሉ ይሆናል የሚል ግምት እንደነበራቸው አንስተዋል። ዳግም ወደ መንበረ ስልጣናቸው ከመመለሳቸውን በፊትም ዋይት ሀውስ በገቡ በማግስቱ እንደሚያስቆሙት ሲናገሩ ነበር። የትራምፕ የማህበራዊ ትስስር ገጽ ልጥፍ ዜሌንስኪን አስደስቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለትራምፕ መልእክት ምላሽ ሰጥተዋል። ከሩሲያው የቢዝነስ ጋዜጣ አርቢኬ ዴሊ ጋር ቆይታ ያደረጉት ፔስኮ ሩሲያም ነብር አይደለችም። ብዙ ጊዜ ሩሲያ ከድብ ጋር ነው የምትመሳሰለው። የወረቀት ድብ የሚባል ነገር የለም። ሩሲያም እውነተኛ ድብ ነች ሲሉም ግዙፏ ሀገር፣ ለዘመናት በተወከለችበት እንስሳም ጥንካሬዋን መስለው አስረድተዋል። ትራምፕ ነጋዴ ነው። ዓለም የአሜሪካን ጋዝና ነዳጅ በውድ ዋጋ እንዲገዛ እያስገደደ ነው በማለትም ከሞስኮ ነዳጅ የሚገዙ ሀገራት ላይ የሚደርሰውን ውንጀላ ተከላክለዋል። ሩሲያም አሁንም ከዶናልድ ትራምፕ ጋር ያላትን ግንኙነት ማበላሸት አትሻም። ፑቲን የልዕለ ሃያሉ ሀገር ፕሬዝዳንት ጦርነቱን ለማስቆም የሚያደርጉትን ጥረት ትልቅ ቦታ ሰጥተው ይመለከቱታል። ይህን ፔስኮቭም መስክረዋል። በዋናነት ወታደሮች የሆኑ በየሳምንቱ በሺዎች የሚቆጠሩ ሰዎች ህይወታቸውን እያጡ እንደሆነ እየጠቀሱም ፍጻሜው ቶሎ ሊመጣ እንደሚገባ እየተናገሩም በአብዛኛው ኪየቭን እየተጫኑም የምስራቅ አውሮፓው አስከፊ ገጽ እንዲለወጥ እየጣሩ ነው። ባለፉት ወራት ፑቲንን በይፋ ተችተዋል። የአሁኑ ግን መጠኑ ከፍ ያለ ነው። ፑቲንም ለወታደራዊ ዓላማቸው ከፍ ያለ ቦታ አላቸው። ባለፉት ወራትም ሩሲያ ባውደ ውጊያ ድል እያስመዘገበች ነው። ከሰሞኑ ከኔቶ ጋር ውጥረት ተፈጥሯል። ትራምፕ የፈለገውን እንዲያደርግ ለኔቶ የመሳሪያ ድጋፍ ማድረጋችንን እንቀጥላለን ማለታቸውም ለዜሌንስኪ ጆሮ የተስማማ ነው። የአሜሪካውን ፕሬዝዳንት ከጎናቸው ማሰለፍ የቻሉም ይመስላል።